እንዴት ነው? እንድሜ ደህና ዋልክ? እግዚአብሔር ይመስገን። እንዴት ነው? እንጀራ አላገገራም እ ኧረ በስመ አብ ምን? እንዴት ነው እባክህ? ደህና ነው፣ ምንም አይደል። እንግዲህ የሞካከርን ነው። ምጣዱም ያምራል። እንዴት ነው በከተማ እንደዚህ አስተካከል ነው? ያው እንግዲህ እየተረማመርን የሞከርን ነው ያው እንጋግራለን አንዳንዴ እናቶቻችን ደከም ሲላቸው እናግዛለን እናታችን እናግዛለን ያው ቤተሰብ ደግሞ እንደዚህ እንረዳለን ምጣድም ሆነ ወጣ ወጥን ያው ያለ እያደረግን እንደዚህ እናግዛቸዋለን በጣም ደስ ይላል በጣም ደስ ይላል በስመ አብ ኧረ በስመ አብ ምጣድን ማን አንተ እንደዚህ የጋገርከው የማነው አዎ አዎ እኔ ነኝ በምንድን ነው እንደዚህ የሰራሁት የተከልከውስ ይሄ ነው ያው ትንሽ እንጨት እንጨቶች አቁሜ ከዛ ላይ ድንጋይ ያደርግና ፊት በምጅምር ሶስት አራት ባላዎች ተከልኩና ከዛ በሚስማር እያሻገርኩ መጣው። እሺ። ከዛም ባሻገር እዛም በኋላ ጋደም ጋደም ጨት አደረኩና በላይ ኬሻ ምናምን አነጠፍኩበት ቆርቆሮ ምናምን አደረፍኩና፣ እሺ። ከዛ ላይ አፈር አደረኩና አፈር ሞላው። እሺ። ከአፈር በታሽ አፈሮች አደረኩና እዛ አፈር ሞላው በላይ። እሺ። አፈር አደረኩና፣ እሺ። ከአፈር በላይ ደግሞ ጭቃ አቦካውና አቦካና እዛ በላይ እንደዚህ አለሰለስን። በጣም ጥሩ እንደዛ ለሰለስ ምን እዛም በኋላ ደግሞ እንቦሌውን ድንጋዮች አቆመ። እሺ አቁመ አቆመ ስናበቃ፣ እሺ ከዛም በኋላ ድንጋዮች አቆመ ደግሞ በጭቃው ከዛ ከላይ እንለካለን። ከጠበበ ሰፋ እናደርጋለን። ከሰፋ ጠበብን እያደረግን ልክ በኋላ አያይዘን እናቆማልአዛቁመን እዛ በኋላ ደግሞ ለማድረቅ ደሞ ጎጎች እሳት እናነዳለን። ከውስጥ ላይ እናያይዝና በጣም ጥሩ እናዳርቃለን። ኩበቱን ምኑን አጫጭሰን እናዳርቃለን። ዛሬ ተዳርቆ ለነገ ጠዋት ትንሽ ያ እንጀራ እንሞክርበታለን። አሁን ይህ ትናንት የሰራው ማለት ነው። ይሄ በባለፈው ትናንት ወቅት ስለተሰራ እንግዲህ እንደዚህ አድርገን ያው ከእናቶቻችን የቆየን ነው። እንደዚህ አደረግን። በጣም ጎበዝ። አሁን በከተማ ኑሮ ያክል እውቀት ኑሮ መስራት ራሱ ትልቅ ትልቅ ትልቅ ነገር ነው። በጣም ደስ ይላል። አዎ እው ደግሞ የለመዱ ከነ አሁን ማን ማን አሳይቶ ያደለ እናቶቻችን ከታች በድንጋይ ነበር ስር ላይ ቁጭ አድርጎ ያደርጉ። ግን እሺ ያው ሲሚት ሂሳብ እና ምን በምን ባረግዳቸው ይሻላል አልኩና ከዚህ ባረበሽ አልኩና ከተኛው አዛ ቁሚ በቃ በእንጨት አረ እንጨቱ ቢበላው ሳልኩት አይበላም። በቃ ይሁን ለዚህ አረ ይሄ ለዚህ ድንገኛ አፈር ጭቃ አረ ይሄ እሰራዋለሁ ብዬ ገምቼ በራሴ ሂሳብ አሰርቼ እሺ ብነሳ እግዚአብሔር ምረዳኝ እሺ ለማለት እንደዛ ላይ ትክክል ነው። በብረት ነው ወይስ ወጣት እንደሆነ በዝም ብሎ ነው የሚውለው።

እንዴት ነው ይሄ ልጅ ከየት ነው እንዴት ነው ያለው እንዴት ነው ነው እሱ ጋር ግር እና በዛ በቃ ወንድ

በቤቱም በደጁ እንሞክራለን በተቻለ አቅማችን። ያው ወደ ግብርናውም ትሄዳለህ፣ ግብርናም ታርሻለህ። ይሄ በወጣት ሁሉ ሙያ እራሱ ትልቅ ስጦታ ነው፣ እግዚአብሔር ስጦታ ነው። በጣም ደስ የሚል ነገር ነው። እግዚአብሔር እናመሰግናለን። በጣም ደስ ይላል። እሺ ምትለው የምታስተላልፈው ነገር አለ? እንዳንተ አይነት በወጣቱ እንዳንተ አይነት ወጣቶች እንደዚህ ምን አይነት ቢሰማሩ ደስ ይላል? እንደው ምትመክራቸው ነገር ካለ ወንድሞቼ ወይም እህቶች እንኳን አሉ፣ አይደለም ጎርመስ ብሎ እናቶቻቸው የማይታዘዙ እንደዚህ ብዙዎች አሉ። ግን እነሱ ቀረብ ብሎ እኔ በመክራቸው በጣም ደስ ይለኛል። ምክንያቱም እናት አባት መታዘዝ በጣም ትልቅ ዋጋ እንደሚያስገኝ፣ ትልቅ ዋጋ እንደሚያስገኝ፣ እናት አባት መታዘዝ ትልቅ ትልቅ ዋጋ እንደሚያስገኝ እውነት እኔ ፍጹም በጣም እመክራችኋለሁ። እየተስፋ አድርጋለሁ። ባገኛቸው እንኳን ወንድሞችን እህቶች፣ ወንድሞች ደግሞ ምነው ምንድን ነው አብዛኛዎቹ በገጠር አካባቢዎች በቅንኳን በገጠር በከተማ ማውሰ ይዛለ ምንድነው እኛ ሴት ነን ወይ ሴት ነን ወይ? እንደዚህ ምናደርገው ለምንድን ነው ሴት ነን እንዴ? አንተ አንሰራ በቃ ብለው የሆነ ቲቪ ትይዛቸዋል። እውነት ነው ግን መሆን አይደለም እንደዚህ አይደለም። ሰው መስራት መስራት ያስከብራል። መስራት ያስከብራል። አያሳፍርም፣ አያሳፍርም። እንደው መስራቅ ነው ብዬ እነሱ ለመምከር በጣም በጣም ተነሳሽነታል። እውነት በቻልኩት ያልኩት እህቶችን ወንድሞችን በቻልኩት ያል እየመከርኩ ነው በየመንገዱ ሳገኛቸው እንኳን ዝም አልናቸው። በንብ እየመከርኳቸው እነሱን በቻምፒያን እህቶች እዚህ ታደርጉ ወንድሞች እንደሚታደርጉ ምን አለ፣ ከእናት አባት መታዘዝ ወይም መመረቅ ዋጋ አለው። ምን ያደርጋል? አሁን የመቅሰፍት ጊዜ ነው፣ ስለሆነ ድረስ እናት አባት አልታዘዝ ማለት ደግሞ ጥሩ አይደለም። መታዘዝ ዋጋ አለው፣ ዋጋ ያስገኛል። መታዘዝ በጣም ዋጋ ያስገኛል እና እንደዛ ስለሆነ ድረስ እነሱን ያው ወደኔ ቢመጡና ምን ነው እንወያይበት፣ ለመምከር በቃ ተነሳሽነት አለ። አሁን በዚህ ብታስተላልፋቸው ወጣቱም፣ አዋቂ አዛውንት ያዳምጠዋል ማለት ነው። በጣም በቃ ለመምከር ነገር እነዛ አዎ እንደዚያ አብይ አሁን ስለመምከር በጣም በጣም ዝግጅ ነው የተዘጋጀ በጣም ጥሩ። እና አንድ ነገር አንቺስ፣ እህታችን አሁን እውነት ነው። እንዴት ሰምተሽ ወደዚህ ወርነለቪዮተነሳሸች ት እንዴት እንዴት ለእዚህ ነው ደስታ ተሰማሽ? እንደመጣሽ ደስ ይለኛል። እኔማ ከጎረቤቴ ሰምቼ እንዲህ በጣም ጎበዝ ልጅ አለ። አቤት ምጣዱን በሲ በቁመት ለክ ይሰራው እንዴት ያማር እንጀራ ሲጋግር እናቱን ይረዳታል። በቃ እናቱ አሁን እንደዚህ እንደ አንተ እንዳልከኝ እሱስ ሲያማር አኪም ቤት ይዳል ጻብሮስ ደስ ወስዶ ራሱ አስገዛ አስቀምጣ እዚህ መጥቶ እቤት አባቱ ቤት ስላለ ምግብ ሰርቶ አስተካክሎላት እንደግራ ተመልሶ ለእሷ ምግብ ቋጥሮ ይሄዳል። እቤት እንደሴት ነው የሚሰራው ሲሉ ሰምቼ ነው እንግዲህ አሁን ትናንትና የሰራው ምጣድ ቢሮ ሲሉኝ፣ እስኪቆይ ልሂለት ብዬ መጣሁ እና እንዲህ ጎበዝ እንደው እንደነገሩኝ በጣም እነሱም ጎበዝ ነህ፣ እውነት በጣም ጎበዝ ነህ። መስገና እውነት ነው። ጎረቤቶች የሚመጡ ያያሉ እውነት፣ እንዴት ሰራኸው ያያሉ የለው የተናገረ ያለው እንዴት ሰራኸው? እንዴት ሰራኸው? እንዴት ነው የሰራኸው? እውነት ነው ወይስ በቃ ሙሉ በጭቃ ተናገረ። በቃ ገርሟቸው ምናምን ያዩ ነበር እና በጣም ምናምን ይላል። በጣም እናመሰግናለን። በጣም ጎበዝ ጎበዝ ነው። ጎበዝ ነህ በጣም ጎበዝ ነህ ጎበዝ ነህ እውነት። ለሁሉም ነገር በጣም ጎበዝ ነህ። እና እጅግ ደግሞ አንቺ መጥተሽ እንዲህ እንዳናገርሽ ደግሞ በጣም እጅግ አመሰግናለሁ። ቴንኪ ብያለሁ። ከዚህ መተሽ ደግሞ እንደዚህ የእኔን ስራ የኔ ሙያ ወይም አይተሽ የኔ ሙያ ተካፍለሽ ደግሞ ለወንድሞች ደግሞ ሄደሽ እንዲህ ማስተማርሽ ደግሞ ሄደሽ ማሰብሽ ደግሞ በጣም ትልቅ ነገር ነው። ብዙዎች እኮ መጥተው እንደዚህ ማያናግሩ ወይም ዝም ብሎ አይቶ ተደምሞ መሄድ እንጂ እንደዚህ በቃ አናግረው እንዴት ለመድከው ምናምን ይሉት የለም። በቃ ለራሳቸው ተደንቆ ምናምን ነው የሚሄዱት። አንቺ ግን ተነሳስተሽ በራስነት በራስ ሻሳ መምጣት ሲሆን በጣም እጅግ አመሰግናለሁ። ቴንኪ ውያ ቴንኪ። ለምን ማለት ባመሰግናለሁ፣ እንግዲህ ሁሉም ነው የሚያዩኝ። እንግዲህ ያው ኮሜንት እንደሚያደንቁ ኮሜንት ላይ ራሱ እንደሚያደንቁ አልጠራጠረም። እናመሰግናለን። በጣም ነው እናመሰግናለን። አዎ እኔ ደግሞ ይሄን ይሄን አይተው ደግሞ ከኔ የተሽ ወንድሞች እንዲማሩ ይህን ስራ እያዩ ደግሞ ከስራ ካለመናቅ ደግሞ እንዲማሩ፣ ይህን እጅግ አመሰግናለሁ። ይህ የሚያዩ ደግሞ ከእኔ ተመራችሁ ደግሞ ስራ አትራቁ፣ ሁላችሁ ዝግጅ ሆናችሁ እንድትሰሩ፣ እናት አባት እንድትረዱ፣ ወይም ቤተሰብን በአክብሮት ጠይቃለሁ። እናመሰግናለን።